እስከ ዛሬ ድረስ በጣም ድብቅ ሰው ነበርክ። የሰው ልጅ ባህሪ አንዳንዴ ይቀያየራል። ይህን አሁን ብትሉ በየሰዓቱም ሀይ ሚያችን በሚፍታ ቤት ከቻ ሳብላለች። ቤት ያለው ሰው መታወቅ አለበት። እስከ መቼ ድረስ ተደብቆ? ሰፕራይዙ ጋይስ። የሚቀያየር ሰው ኔ ባህሪ ያው፣ ሴት ልጅም ስለሆንኩ ሊሆን ይችላል። በእርግጥ ግን ሚፍታ ደግሞ ምንም አይቀየር ሰው። ሳታውቀው በሩ ተከፍተውባታል። ምዬ፣ ሴት ልጅ እኮ ጸባዩ የሚቀየረው እርጉዝ ሲሆንና የነገሩ ዮ ሲመጣ ይላል ብሩኬ፣ እና በዛን ሰዓት ነው። እንዴት ነው ነገሩ? ሁለት ህፃኖች መካከል አንድ ተለቅ ያለ ሰውዬ ይገኛል። ይሄ ነው ሰፕራይዙ ጋይስ። ወደዳችሁት? እንዴት ነው ግምታችሁ? ብሩኬ ደግሞ እዚህ ጋ እንግዲህ ልጁ ልበለው ምን ልበለው አባቴ ይለዋል እንግዲህ ሰምታችኋል ጋይስ ሲጋራ ማጨሻ ያስጠኝ ብሎ ደረስ

ሌላ ዞን ከሚበላይ ታንኩን ምንም በሉ ምን ተነጋግረውም ሆነ ምንም ልትሉ ትችላላችሁ። ታዲያ መሬት ላይ የወደቀው ለማንሳት የልብ ንጹህነት አይደለ? ጋይስ ጥሩ መጣ ቦታን ጣ አይመስለም። አየሽ ሰው ሲያገኘው እንሞክረው ብሎ እንኳን እንትን እንዲል ይችላል። እንግዲህ የሙሽ የቀብራራ የሀይሚ ንጉስ ለሌሎችም ሰዎች መሬት ላይ ወድቆ ቢያገኙት ልጠቀመው ብለው ልጆች ቢጠ ግን አንተ ማንኛው ሰው ነው እንዲው፣ ለሌላ ሰው አስቦ እንደዚህ ለቅሞ ቆሻሻ ውስጥ መጨመር አለብን መጣል አለብን ብሎ እንግዲህ። ሚኮ ያው ፕራንክ እያደረገው ነው፣ ብሩኬድ ማለት ነው እንደዚህ አይነት ነገር ያረጋል ብሎ ያሳምናል። በነገራችን ላይ ለምን ያ ድራማ ላይ ይሰራል። እንደዚህ አይታችሁት ከሆነ ቲክታከር ላይም ከዚህ በፊት ሀይሜንም ታገተች በሚል ሰበብ ቲክቶክ ላይ ሲጋራ እያጨሰ ምናምን አይታችሁታል። ሚኪ ይሄድበታል ባይዘወይ እና ፕራንኩ አያሳምንም ማለት አልችልም፣ ያሳምናል። እውነት ለመናገር ማለት ነው እና ብሩኬን እንዴት አያችሁት? በቃ ተገረምኩኝ። እግዚአብሔርን ሰላም ጤና ይስጥልን፣ የኛ ውድ ቤተሰቦች፣ እንዴት ናችሁ አለው። ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ አሸወና። እንዴ ናችሁ ዛሬ? እንግዲህ እርግጠኛ ነኝ ላይቭ ላይ ይመጣሉ ብዬ አስባለሁ። ወይ ብሩክ ወይ ሀይሚ አብረውን ሊመጡ ይችላሉ። አይዶ ነው ብቻ። ዛሬ እንግዲህ ቤታቸው ውስጥ ያለው ማን እንደሆነ ሰፕራይዝ ተደረግን። ነገር ግን እስከ ዛሬ ከካሜራ ጀርባ እንደነበር አያቸዋ። እኛ ግን እኮ ካሜራዋ ላይ የምናያት ሀይምንና ብሩኬ ብቻ፣ ተፈራገጡ፣ ተሳሳሙ እያልን እነሱ ብቻ ነው የምናየው። ግን ቤቱ ስንት ሰው እንደያዛ አያቸው አይደለ? ከገቡበት ጀምሮ እስካሁን ድረስ ግን ወደኛ እኛ ይፋ አልተደረገም ነበር። ሀዛሪ ሀይምዬ እንዴት ነው፣ እኔ ቤተሰቦቼ ደብቄ ይህን ያህል ጊዜ ይዤ የምቀመጠው አንተ ማነህ? ባለሀብት ነህ? ባለስልጣን ነህ? ቤተሰቦቼ ማወቅ አለባቸው ብላ እንግዲህ ከካሜራ ጀርባ ማን እንደሆነ ብሩኬ ነግሯት፣ ለኛ ሳይነግረን እንግዲህ። ብሩኬ ጅማሪውን ጀመረ፣ ፍጻሜውን ደግሞ ሀይሚ በዚህ መልኩ እወቁልኝ፣ እኔ ምንም ብሆን ምን ሚፍታህ ተጠያቂ ነው ብላ ወደ ሚዲያ ይዛ መጥታ ታስተዋውቃለች። ትቀልዳችሁ ነው፣ ምንም ነገር አይፈጠር ሲጀመር እና። ግን ብቻ እኔ በፍጹም ሚፍታህ ይኖራል ብዬ በፍጹም እኔ አላሰብኩትም፣ የምሬን ስነግራችሁ ማለት ነው። ግን አሁን እኔ ላወራ የፈለግኩት ስለ ሚኪ ነው መጨረሻ ላይ ስለ ሚፍታህ ላወራ ይችላለሁን። እንዴት አብሮ እንደኖረ እንዴት እንደሆነ ማለት ነው። ግን ዛሬ ሚኮ ብርኬን ስጋራ ጭሳለሁ በሚል ስም ፈተነው። አይገልጸውም ብዙ ነገሮችን በቃ የህይወት መስመር ያስያዘለትን እሱም አልረሳም፣ ባገኘው አጋጣሚ እንዲታወቅለት የሚፈልግ አይነት ነው ሚኪ። አመስጋኝ ማለት ነው በቃ አመስጋኝ እና ሰምታችሁታል። ብር ስጠኝ አለው። ለመቃሚያ ከሆነ አልሰጥህም አለው። ከዛ በኋላ ደግሞ ስልክህን ሸጬ መቃም እችላለሁ፣ ምንም ችግር የለውም አለው። ወንድነ ስልኩን ሽጠው ብሎ እንግዲህ ሲከራከረው ነበረ ማለት ነው። እና አያጨስም አይሄድበትም ብሎ ብሩኬ ሊያምን ይችላል። ለምን የስራው ባህሪ ስለሆነ ሲሰራ ከዚህ በፊት አይታችሁታል ሚኮ ማለት ነው። የምርም ዱርዬ ነው የሚመስለው ሚኬ ምላችሁ ካራክተሩ ላይ ሲሆን ኖርማሊ። ይሄን ሰሞን ደግሞ ሌላ ሰው መስሏል። በቃ ፕሬዚዳንት በሉት፣ ይሄን ሰሞን ማለት ነው። ሶ እንደምታዩት የሰው ልጅ ተቀያሪ ነው። እዛው ነበረበት ቦታ ላይ አይኖርም ሁል ቀን እና ሁሌም፣ ህይወት አዲስ ነገር ታስተምረናለች። በህይወታችን ብዙ ነገር እናሳልፋለን። ማንም ሰው ወድቆ አይቀርም። የሰው ልጅ ይስተካከላል፣ ይነሳል። እስከዛው ድረስ ግን ፈተና አለ እና ማንኛችንም ሰዎች ፈተና ቢገጥመን ማለፍ እንደምንችል ከሚኬ የተወሰነች ነገር እንማራለን። ሃይሚና ብሩኬን እንተዋቸው። እነሱም ጥረው ተጣጥረው ከትናንትና ዛሬን የተሻለ ቦታ ላይ ሆነው ከእነሱም ብዙ ነገር ተምረን አልፈናል። ሶ ብዙዎቻችሁ ብዙ ተስፋ የምትቆርጧላችሁ፣ እዚህ አረብ ሀገር መታችሁ ገንዘብ መስራት እየቻልን ገንዘባችንን አላግባብ የምናወጣበትን ቦታ እናቅም። ያያ ነገር ብዙዎቻችሁ ተስፋ ትቆርጣላችሁ በምሰሩ ስራ ትደሰቱም፣ ነገር ግን መደሰት እንዳለባችሁ እነሱን ስታዩ እናንተ ስኬታማ ለመሆን እንዴት መጣር እንዳለባችሁ በትንሹ ከሚኪም ያለውን ነገር ትማራላችሁ ብዬ አስባለሁ። ቢንኪ አሁን ባገኘው አጋጣሚ ስለ ብሩኬ ስላደረገለት መልካምነት ባገኘው አጋጣሚ ይገልጻልና አሁንም ቢሆን ትልቅ ደረጃ ደርሼ እኔ ብሩኬን መድረክ ላይ ማስጠራት ነው ፍላጎቴ ማለቱ ይሄ በራሱ አደራ እንዳለበት ስሜት ይሰማዋል። ገባችሁ? ከጎናችሁ ጠንክሩ፣ በርቱ የሚላችሁ ሴትም ሆነ ወንድ ማለት ነው። ሴትም ሆናችሁ ወንድ፣ በጣም በቃን፣ እንጃ፣ ሞራል የሚሰጣችሁ ሰው ሲኖር ያንን ሰው ለማኩራት ለማስደሰት በጣም ትጥራላችሁና ሚኪ ብሩኬ ብርታትና የሆነ እንዴት ነው ታላቅ ወንድም በርታ፣ እንደዚህ ታላቅ ባይሆን ታናሽ ቢሆን ብቻ ጥሩ አስተሳሰብ ያለው ሰው ከጎናችሁ ሲሆን ስኬታችሁን ለማሳካት በጣም ትጥራላችሁ። እንዳያችሁት ህይወት ይለፋል ይለፋል፣ ግን ህይወት በጣም ከብዳይ ነበረ ብዙ ነገርን አቅሎልኛል ብሩኬ እያለ ነው። እና እግዚአብሔር እናንተን በማንኛውም ነገር ላይ ሬዲ ስትሆኑ እናንተን ለእናንተ የሚሆናቸውን ሰው ፈጣሪ ሰጣቸዋል ሳታስቡት ማለት ነው። እና የሚኪና የብሩኬ ዛሬ በጣም ደስ የሚል ነገር ነው የገለጹት፣ ያስተላለፉትም ነገር በጣም ቆንጆ ነው። ብሩኬ አልፎ ተርፎ ለሌላ ሰው እንኳን እንዳይተርፍ ስጋራውን አንስቶ ወደ ቆሻሻ ቦታ መጣል እንዳለበት ነው። እንግዲህ ምን ያክል ልቦናው ንጹህ እንደሆነ ነው ያየሁበት፣ ማለት ነው። ሌላው ሲቀጥል እንግዲህ ንግስቷ ናት። ንግስቷ እንግዲህ የቡርኪ የንግስት እዚህ ጋር ቤት ውስጥ ያለውን ሰውዬ እንግዲህ ዛሬ አስታውቀናለች። ብዙዎቻችሁ ግምታችሁ ጥሩ ነበር። የብዙዎቹ ሰው ደግሞ ያው እንግዲህ እንደተለመደው እንደተለመደው ያው ፍፄ ነበር ያል ነው ማለት ነው እና እኔ በበኩሌ ፍፄንም ብያለሁ ሚኪንም ብዬ ነበረ። ሚኪን ልል የቻልኩበት ምክንያት ያው ገና ታዳጊ ወጣት ስለሆነ በሚለው ነው። ነገር ግን ያው እሱ ሳይሆን ሚኪ ደግሞ በቅርብ ጊዜ መቷል፣ መከታ ሊሆን አይችልም ብዬ ሀሳብ ነበረኝ ማለት ነውና በዚህ አጋጣሚ ፍፄ ነበር እኔ የደመደምኩት። ነገር ግን ተቀይሮ ሚፍታህ ሆኗል። ሚፍታህ አይሆን ያልኩበት ምክንያት ደግሞ የራሱ ኬችን ካቢኔት አለው የራሱ ቤት አለው። እንዴት ነው ጥሎ እዚህ የሚኖረው ብዬ አሰብኩኝና አንዳንድ ጊዜ ያው የጋራ የኦንላይን ስራ የተለያየ ነገር ባዘወይ ሚፍታህ በጣም ብዙ ስራ ነው የሚሰራው። በነገራችን ላይ ማለት ነው ብዙ ሚዲያ ላይ ይፋ ያላደረጋቸው በፊት እዚህ ማነው አህመድ ጋ ነው ምናምን እዚህ ዱባይ ላይ መጥቶ ነበረ እና ስለ ስራ ስለምናምን ስለ ምናምን ግልጽ አድርግ ሲባል አንዳንድ ነገሮችን ገልጾ ነበር። እና ብዙዎቹ በኮምፒውተር የሚሰሩ የኦንላይን ስራ በጣም ብዙ ስራ ይሰራል፣ ቢዚ ነው። እና በዛ መካከል አንዳንድ ነገሮችን ብሩኬም አብሮ የሚሰራ ይመስለኛል ሳስበው ማለት ነው ሶ በዚህ መልኩ እንግዲህ ክላሶም ሽንት ቤቱም እዛችሁ ቦታ ላይ ነች፣ እዛችሁ እዛችሁ ናት፣ ስድት ብላ እንግዲህ፣ ዛሬ ሀይሚ ቤት የሚኖረው ሚፍታህ ነው። ሰፕራይዝ ብለናችሁ ነበረ እና ተዋውቁልኝ ብላ ይዛ መታለች። እንግዲህ የብሩክ ንግስት ተዋውቀናል። እንግዲህ ግምታችን እረፍ እንላለን ማለት ነው። በነገራችን ላይ ሚፍታህ ትንሽ ከሁለቱም ጠንከር ያለ ሰው ነው እና አስተዋይ ሰው ነው፣ ብዙ ሰኩሪቲ ሰው ነው እንደዚህ ማለት አብራች ስትኖሩ አሁን ብዙ ነገር ሚዲያ ላይ የሚወጣና የማይወጣ ነገሮች ይኖራሉ። በህይወታችን ስንኖር መቼስ ሁሌ ትክክል ነን ማለት አንችልም። አንዳንድ የሆነ ነገር ሊኖር ይችላል። ሰዎች ነን እና መቼስ ስህተት አናጣም። ያችን ስህተት አሁን አንዳንድ ጓደኛች ዝም ብሎ ሚዲያ ላይ የሚገለብጥ ሰዋልና፣ ከዛ አንጻር ሚፍታህ ማለት በጣም ሰኩሪቲ በጣም ክሎዝ የሆነ ሰው ነው እና ብቻ እኔ ደስ ይለኛል የሆነ እንትኑ ማለት ነው የራሱን ህይወት ራሱ በጣም ክሎዝ የሚሰራውን ስራ እንኳን ራሱ በጣም ይፋ አያደርግም እንደምታዩት ማለት ነው። ካልፎ አልፎ ነው እንደዚህ እንትን የሚለው እንጂ ብዙ ነገሩን ሰኩሪቲ ነው የሚፍታህ ማለት በጣም በቃ የሆነ እንዴት ብዬ ልግለጻችሁ? ወለየ አይደለ ወለየ እና ኮራ ጀብነን ያለ ወጣት ነው። ወጣት ስላቸው በብሪኬና በሀይሚ መካከል ምርጥ ኮርኳሚ ይወጣዋል ብዬ ተስፋ አደርጋለሁ። ሀቦልስ በቃ እንደ ወንድሙ ነው፣ ብሩኬ እሱን ያቀረበው ማለት ነው። እና ሊያቀርበው የቻለብን ምክንያት አንድን ሰው የምታቀርቡት ከራሳችሁ ጋር የሆነ ባህሪውን አንድ እንደሆናችሁ ስትወዱትና የሆነ በቃ የምትተማመኑበትን ሰው ነው ቤታችሁ አስገብታችሁ የምታኖሩት። ይህንን ስላችሁ ደግሞ እሱ መኖር አቅቶት ወይም ደግሞ የሆነ እንዲህ መሆን አቅቶት አይደለም። እርግጠኛ ነኝ የሚሰሩት ስራ ስላለ። ያንን ቦታ ለስራ አድርገውት ነው እንጂ እሱ እኮ የራሱ ቤት አለው። በእርግጠኝነት ይሄን ይመስላል። ሀይሚ ደግሞ እኔና ብሩኬ ውጫ አምሽተን ስንመጣ ምርጥ የተገረደፈ ሽንኩርት ከትፎ ስጋ አስመስሎ አስበልቶናል ብለዋል። እንግዲህ እሱ ሙስሊም ነው፣ እነሱ አሁን ላይ የገና ጾም አለ ያው በጾም ሰዓት ምንንም አብሮ መብላት ይቻላል ይመስለኛል፣ አላቅም። እንደውም እኔ እሱ ሙስሊም ስለሆነ በምግብ እንዴት ይሆናል በሚለው አላሰብኩትም። በፍጹም ሚፍታህ ይኖራሉ፣ በፍጹም አላሰብኩትም። ነገር ግን እንግዲህ ያው እነሱ በራሳቸው ኬዝ አስተካክለው ተግባብተው እዛ ቤት እንዲኖር ወስኗል ማለት በሚፍታህ ሃይሚ አስታውቃናለች። ከዚህ በኋላ እንግዲህ የጀርባ አጥንት የተባለው ማን ነው ብላችሁ ለምን ትጨነቁ ሰዎች? ሚፍታህ ሁለተኛው የብሩኬ አብራራ ወንድም ነው። ቤተሰቦች እንግዲህ ፍፄ ተመልሳ ወደ ቡታጅራ ገብታለች። ወደ ሳምሪጋ ማለት ነው አይመስላችሁም ጋይስ? እና ለጊዜው እንግዲህ የሚኖሩት እዛ ቤት ውስጥ ቤኪ ተመላላሽ ነው፣ ካሜራማን ነው። እንግዲህ ያው ሶስቱ ናቸው የሚኖሩት ማለት ነው። ሀይሚ የሆነ ነገር ብትሆን፣ ብሩኬ የሆነ ነገር ቢሆን፣ ሚፍታ የሆነ ነገር ቢሆን፣ ተጠያቂዎቹ እራሳቸው ሶስታቸው ናቸው ቢቆራረፉ ለማለት ነው። ሌላ ነገር አይደለም ጋይስ፣ ሌላ እንዳታስቡብኝ ደግሞ። ወርቅ ገዛው ብለህ አብራይ ልታኛል በላ ብሏል ብሩኬ። አሁንም እናንተ ሌላ ነገር እንዳታረጉብኝ እሺ። ሌላ ነገር እኔ ነኝ ያሰብኩት አንቺ ሲል ብሩኬ፣ እኔ አላሰብኩትም ብላለች ሀይሜና። እናንተም እንዳታስቡብኝ እንደዛ ለማለት ፈልጌ ነው። ኤኒዌይስ በቃ አሁን መስመር ይዟል የሀይሜና የብሩኬ ህይወት። መስመር ይዘዋል። በቃ እንኳንም እዚህ ቤት ገቡ፣ እንኳንም አንድ ላይ ሆኑ። በጣም ብዙ ነገር ቀሎላችኋል። ደስተኞች ናቸው። ብሩኬም ዛሬ እንዳያችሁት በሰንበቱ ምድር በጣም ደስተኛ ነው። ሀይሚን እንግዲህ ከሚፍታ ጋር ደስተኛ ነች እንዳያችኋቸው እና ለዘላለም ደስ አድርጎ ያኖራችሁ። እናመሰግናለን ባይ